አርቲክልስ ምንድን ናቸው? አርቲክልስ የምንላቸው አጠቋሚ ቃላት ናቸው። ስራቸው ቁጥርን ወይም መታወቅን እና አለመታወቅን፣ መታወቅን ኦር አለመታወቅን ከሁለት አንዱ ማለት ነው። አንድ ጊዜ እና ሲሆን እናና ኦር በነገራችን ላይ ኤንድ እና ኦር ልዩነታቸው ምንድን ነው? ኤንድ እና ማለት ነው። ስለዚህ ሁለቱንም አንድ ጊዜ ማለት ነው። ኦር ደግሞ ወይም ማለት ነው። ምንድነው? ከሁለት አንዱ ማለት ነው ስለዚህ ያለው ልዩነት ለዛ ነው። መታወቅን ወይም አለመታወቅ መሆን ያለበት ማለት ነው። ጠቋሚ ቃላት ለሁለት ዋና ዋና ክፍሎች ይከፈላሉ። እነሱም ዴፊኒት አርቲክል እና ኢንዴፊኒት አርቲክል። ዴፊኒት አርቲክል የምንላቸው የሚታወቅን ለማሳየት ነው የምንጠቀማቸው። ኢንዴፊኒት አርቲክል ደግሞ የማይታወቅን አዲስ ልዩ የሆነ ነገር ለማሳየት የምንጠቀማቸው። ኦኬ የሚታወቁን የሚታወቅን አሳዩ ዴፊኒት አርቲክል ይባላል። እነዚህ የሚታወቅ ወይም የሚታወቁ ነገሮችን ለማሳየት ልንጠቀማቸው እንችላለን። ለምሳሌ ቴብል ወይም ደግሞ ጠረጴዛው። በነገራችን ላይ ቴብል ጠረጴዛው እና እዚህ ጋር ለመለየት እንዲመቻችሁ ቴብል ሲሆን ጠረጴዛ ማለት ነው። ስለዚህ የትኛውም አይነት የጠረጴዛ አይነት ሊሆን ይችላል ሳሎን ቤት ያለው መኝታ ቤት ጎረቤት ቤት ያለው፣ ግን ቴብል ሲሆን ጠረጴዛው ነው። ስለዚህ በተናጋሪው አእምሮ እና በአድማጩ አእምሮ ውስጥ ያለ የሚታወቅ ነገር መሆኑ ነው ለማሳየት ነው ማለት ነው። ስለዚህ ስለ ልዩ ስለ አንድ ልዩ ጠረጴዛ ሳሎን ቤት ያለው ሊሆን ይችላል። ስለዚህ ሳሎን ቤት ያለው ጠረጴዛ ተናጋሪም አድማጭ የሚያውቁት ከሆነ ቴብል፣ ብሪንግ ዘ ቴብል ሊል ይችላል አንድ ግለሰብ። ለዛ፣ በዚህ ጊዜ አድማጩ የትኛውን ጠረጴዛ መምጣት እንዳለበት ያውቃል ማለት ነው። እዚህ ጋር እንደምትመለከቱት ጠረጴዛ የትኛውም ጠረጴዛ ሊሆን ይችላል የሚለውን ወደ ጠረጴዛው፣ ማለትም ከዚህ በፊት ወደ ምናውቀው ጠረጴዛ ትርጉሙን ለውገጠው ማለት ነው። የማይታወቅን አሳይ ወይም ደግሞ ኢንዴፊኒት አርቲክል ደግሞ የምንለው እዚህ በተለምዶ ለማይቆጠሩ ማንጠቀማቸው ሲሆኑ፣ ኦኬ ምንድን ነው እዚ ጋር ለቁጥርን ለማሳየት የምንጠቅመዋለን። በተለምዶ አንድ ቁጥርን ለማሳየት ነው ምንጠቀማቸው። ስለዚህ ለማይቆጠሩ ማለት አንካውንተብል ናውንስ ማለት ነው። አንካውንተብል ናውንስ ነው የምንጠቀማቸው። ለአንካውንታብል ናውስ አንጠቅመው ሶሪ ለአንካውንታብል ናውስ አንጠቀማቸው። ለአካውንተብል ወይም ደግሞ ከኋላቸው ኤስ ስል እናስቀመጠ መችላል። ለምሳሌ አፕል አፕል ስመባል ይችላል። እዛ ነውን አፕል የምትሉት ግን ዋተር ትሉ ገብቶች። ዋተር ስለማይቆጠር ዋተር አካውንተብል ነው። ስለዚህ ለማይቆጠሩ አንጠቀመው ነው ሀሳቡ። ቁጥሩ አንድ ለሆነ እንዲሁም ያልተለመደ እና አዲስ ለሆነ ነገር ነው የምንጠቀመው። ኦኬ አን አፕል አንድ እና አዲስ የሆነ ፖም ልዩ የሆነ ፖም ከዚህ በፊት ያልተሰጠ ያላያችሁት ማለት ነው። እቦይ አንድ እና አዲስ የሆነ ብን ወንድ ልጅ እንደ ማለት ናቸው። በተጨማሪም እነዚህን የማይታወቁ አሳይ ወይም ኢንዴፊኒት አርቲክልስ ከመጠቀማችሁ በፊት ማስተዋል ያለባቸው የመጀመሪያው ፊደል የሚያወጣው ድምፅ ቫውል ሳውንድ ወይም ደግሞ ኮንሶናንት ሳውንድ መሆኑ ነው። ስለዚህ ቫውል ሳውንድ የሚያወጣ ከሆነ አንድ ትጠቀማላችሁ ማለት ነው ከጀርባው አንድ እና ልዩ እንደሆነ ለማሳየት አንድ ወይም ደግሞ አንድ እና የማይታወቅ መሆ ለማሳየት፣ ኮንሶናንስ አንድ በሚኖር ጊዜ ደግሞ እ ትጠቅማለች ማለትም ኤ ማለት ነው። ሮሪቲካ ሌተር ኤ ኦኬ። ስለዚህ ማለትም ኤ ኢ አይ ኦ ዩ እነዚህ ቫወል ድምፅ ቫወል ድምፆች ናቸው። ለዛም የምጠቀሙት ኢንዴፊኒት አርቲክል አን ነው። አፕል የሚለው ቃል ላይ የመጀመሪያው ድምፅ ቫውል ሳውንድ በመሆኑ ወደ አን አፕል ይቀየራል። ወይም አን መጨመሪያ ያስችለናል ማለት ነው። በተጨማሪም አንድ እና አዲስ መሆኑን ለማሳየት ማለት ነው። ስለዚህ አንድ እና አዲስ መሆኑን ለማሳየት አን ጠቀመጋል ማለት ነው። ሌላኛው ደግሞ ወሳኙ ነገር እዚህ ጋር ልታዩት የሚገባው ነገር ድ ቫውል ሳውንድ ስለሆነ ነው፣ አን ይጠቀማችሁት ማለት ነው። ኦኬ የኮንሶናንት ሳውንድ በሚሆን ጊዜ ደግሞ ትጠቀማላችሁ ማለት ነው። ምሳሌ ፔን፣ የመጀመሪያው ድምፅ ፒ በመሆኑ እና ከባል ሳውንድ ውጭ ማለትም ከኤ አይ ኦ ዩ ውጭ በመሆኑ ማለትም የኮንሶናንት ሳውንድ በመሆኑ መጠቀም ያስችለናል ማለት ነው። በተጨማሪም አንድ እና አዲስ መሆኑን ለማሳየት ማለት ነው። ኦኬ፣ እነዚህ እስካሁን ያሳየኋችሁ ምንድን ናቸው? ልዩነታቸውን አንደርስታንድ እንድታደርጉ ነው። ቫውል ሳውንድ ሲሆን እና ኮንሶናንት ሳውንድ ሲሆን ግን ሁልጊዜም ቫውል ሳውንድ በኤ ኢ አይ ኦ ዩ ላይ ጀመር ይችላል። ለምሳሌ ተጨማሪ ምሳሌዎች ላይ እኔ እና ሶስተኛው ምሳሌ አይታችሁ ከሆነ አናወር ይላል። አናወር በኤች ነው የሚጀምረው፣ በኮንሶናንት ሌተር ነው የሚጀምረው ግን ስታነቡት የሚያወጣው ድምጽ አ አወር ነው። ለዛ የሚያወጣው ድምጽ ምንድን ነው? ቫውል ነው። ቫውል ስለሆን ነው አን የተጠቀማችሁት ማለት ነው። ኦኬ ተጨማሪ ምሳሌዎች ደግሞ ኮንሶናንት ሳውንድ ላይ በምታየው ጊዜ፣ ኤ ዩኒቨርሲቲ፣ ይህ ድምጽ ነው የሚያወጣው፣ ዩኒቨርሲቲ። ለዛ ኮንሶናንት ድምጽ ነው የሚያወጣው ማለት ነው። በነገራችን ላይ ከኤች አንፃር ደግሞ ካያችሁ አምስተኛው ምሳሌ ማየት ትችላላችሁ። አምስተኛው ምሳሌ ላይ ሀውስ በህ ነው የሚጀምረው። ሀውስ እች ደግሞ ኮንሶናንት ነው። ለዛ ነው የተጠቀማችሁት ማለት ነው። ስለዚህ ኤ የምትጠቀሙት አልፋቤቲካል ሌተር ኤ የምትጠቀሙት ኮንሶናንት ሳውንድ ሲኖር ነው። አንድ ደግሞ የምትጠቀሙት ኮንሶናንት ሲኖር ነው ማለት ነው።